በጣም በሚገርም ሁኔታ በቅኝ ግዛት ዘመን እንኳን በተለይ በ1952 ቅድም ሳነሳልህ እንደነበረው የተባበሩት መንግስታት ድርጅት የኢትዮጵያን የባህር በር ጥያቄ ግምት ውስጥ በማስገባት የወሰናቸው ውሳኔዎች በቅኝ ግዛት ዘመን እንኳን ያላጣነው መብት ነው። ኦኬ እኛ በጣም በሴራ ጥቅማችን እናሳልፈን የሰጠ ነው ማለት ነው። ትልልቅ አገሮች አሁን ላይ ለዚህ ጥያቄ ድጋፍ እየሰጡ ያሉበት ሁኔታ አለ። ኢትዮጵያ የባህር በር አያስፈልጋትም የሚል አንድም ሀገር አታይም። ጣና ፎረም ላይ አንዱ ተነስቶ የነበረው ጉዳይ ይሄ ነው። የባህር በር ጉዳይ ነው። ሪያክሽኑ ፖዚቲቭ ነው፣ ይሄ ነው ያለው። አለም አቀፍ ተቋማት፣ ትልልቅ ተጽዕኖ ፈጣሪ ሀገሮች የሚያደርጉትን እንቅስቃሴ ማየት ትችላለህ። ለምሳሌ ቱርክ ባለፈው ጊዜ ከሶማሊላንድ ጋር በተገናኘ የተነሳውን የወደብ ጥያቄ በተነሳ ለማሸማገል የሄደችበትን ርቀት በምታይበት ጊዜ ኢትዮጵያ የባህር በር ያስፈልጋታል የሚል አንድም ተያዙ መሆኑን ትወስዳለህ። እነ ፈረንሳይ እንዲህ አይነት አቋም እየያዙ እንደሆነ ማየት ትችላለህ። ዩናይትድ ስቴትስ እንደዚሁ አይነት አቋም አላቸው። ራሽያ፣ ቻይና ኢትዮጵያ ትልቅ አገር ነው። የቀይ ባህር ቀጠና ባለቤት አገር ነው። ሶ ወደዚህ መመለስ መቻል አለበት የሚሉ በጣም ፖዝቲቭ የሆኑ እይታዎች እያደጉ የመጡበት ሁኔታ ነው ያለው።